የነገዋ ኢትዮጵያችን በአስተማማኝ መሰረት ላይ እንድትቆም ወሳኝ በሆኑ ሀገራዊ ጉዳዮች ላይ እየመከረች ነው። የነገዋ ኢትዮጵያችን በአስተማማኝ መሰረት ላይ እንድትቆም ወሳኝ በሆኑ ሀገራዊ ጉዳዮቿ ላይ እየመከረች ነው አለ የመንግስት ኮሚኒኬሽን አገልግሎት። አገልግሎቱ ባወጣው መግለጫ ኢትዮጵያና ኢትዮጵያውያን የጋራ ዘርፈ ብዙና ውስብስብ የሆኑ ችግሮቻቸውን በምክክር ለመፍታት ቆራጥ እርምጃ ወስደው የተነሱበት ወቅት ነው ብሏል። መንግስት የኢትዮጵያ ሀገራዊ ምክክር ኮሚሽን የሚያከናውነውን ምክክር በገለልተኝነት እንዲያከናውን የጀመረውን ድጋፍ አጠናክሮ እንደሚቀጥል መግለጫው አረጋግጧል። የመንግስት ኮሚኒኬሽን አገልግሎት ያወጣው መግለጫ ሙሉ ቃል እንደሚከተለው እናቀርባለን። የነገዋ ኢትዮጵያችን በአስተማማኝ መሠረት ላይ እንድትቆም ወሳኝ በሆኑ አገራዊ ጉዳዮቿ ላይ እየመከረች ነው። ኢትዮጵያና ኢትዮጵያውያን የጋራ ዘርፈ ብዙና ውስብስብ የሆኑ ችግሮቻቸውን በምክክር ለመፍታት ቆራጥ እርምጃ ወስደው የተነሱበት ወቅት ነው። ሀገራችን በበርካታ ጉዳዮች በተቃርኖዎች ውስጥ ለረጅም ዘመናት ስትናጥና በአስከፊ ግጭቶች ውስጥ ስታልፍ ቆይታለች። በተለይም ለረዥም ዓመታት እጅግ መሠረታዊ በሆኑ ሀገራዊ ጉዳዮች ላይ በፖለቲካና በሐሳብ መሪዎች እንዲሁም በህብረተሰቡ ክፍሎች መካከል ልዩነትና አለመግባባቶች ኖረዋል። እነዚህን አለመግባባቶች በየዘመኑ እየፈታን የመጣንበት መንገድ ዘላቂ ትምምን በሚፈጥር መልኩ ስላልነበረ ከጦርነትና ግጭት አዙሪት በዘላቂነት መንጭቀን እንዳንወጣ እንዳደረገን እሙን ነው። እነዚህ የግጭት መንገዶች እጅግ በርካታ ውድመትን አስከትለዋል። ለረዥም ጊዜ ይዘን የመጣነውን ልምምድና ዝንባሌ ታላላቅ ህልሞቻችንን በጋራ እንዳናሳካ እንቅፋት ሆኖብን ቆይቷል። እነዚህ መንገዶች አንዱ የጀመረው ላይ እየገነባን የምንሄድ ሳይሆን ሁሌም ከዜሮ ጀማሪዎች እንድንሆን በተቋማትና በመሰረታዊ የሀገር ምሰሶች ላይ እምነት የጋራ የሆነ ሀገራዊ የተስፋ እይታ እንዳይኖረን አድርገውን ቆይተዋል። እኛ ኢትዮጵያውያን በጋራ ባለመምከራችን ያያያዙን ያጋመዱን የተለያዩ ጠብቀ ሴቶቻችንን ለሚሸረሽሩ አካላት ምቹ ሁኔታ ስንፈጥር ኖረናል። ይህን አዙሪት በዘላቂነት ለመፍታት ልዩነቶቻችንና አለመግባባቶቻችን ላይ ሰፋፊ ሀገራዊ የህዝብ ምክክሮችን አካታች በሆነ መንገድ በማካሄድ ሀገራዊ መግባባት መፍጠር አስፈላጊ በመሆኑ የሀገራዊ ምክክር ኮሚሽን ተቋቁሞ በርካታ ስራዎችን አከናውኗል። ኮሚሽኑ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ አካታች ሀገራዊ ምክክሮችን በማካሄድ የተሻለ ሀገራዊ መግባባትን ለመገንባት በሂደትም መተማመን ለማጎልበት ያለውን የማይተካ ፋይዳ በመገንዘብ ነፃ፣ ገለልተኛና አካታች እንዲሆን መንግስት አስፈላጊውን ህጋዊና መዋቅራዊ ድጋፍ አድርጓል። በዚህም ላለፉት ሶስት ዓመታት ከህጋዊና መዋቅራዊ ዝግጅቶችን ጀምሮ በርካታ ስራዎችን አከናውኗል። በአስራ አንዱ የሀገራችን ክልሎችና በሁለቱ ከተማ አስተዳደሮች በርካታ ባለድርሻዎች እና ተሳታፊዎችን ያሳተፉ ውይይቶችን አከናውኗል። በቀረው የትግራይ ክልልም ምክክሩን ለማካሄድ የቅድመ ዝግጅት ሥራዎችን እያከናወነ ይገኛል። ባለፉት አስር ወራት ብቻ ከ ሁለት መቶ ሺህ በላይ ሰዎች በጋራ ጉዳዮቻችን ላይ ተወያይተው ተመካክረዋል። አሁንም አስራ አራተኛው የፌዴራል ተቋምና ማኅበራት የምክክርና አጀንዳ የማሰባሰብ መድረክን በአዲስ አበባ ተካሂዶ በስኬት ተጠናቋል። በመድረኩ ላይ እየተሳተፉ ያሉ ማኅበራትና ተቋማት፣ የፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪና የማህበረሰብ አንቂዎች፣ የዲሞክራሲና የሃይማኖት ተቋማት፣ የጸጥታና ደህንነት አካላት፣ የሚዲያ ተቋማት እንዲሁም የመንግስት ተቋማት ተወካዮች ናቸው። አጀንዳዎቹ በተለያዩ ዘርፎች ተደራጅተው የቀረቡ ሲሆን በቀጣይ በክልልም ሆነ በፌዴራል ደረጃ የተነሱ አጀንዳዎች ላይ ምክክሩ ይቀጥላል። መንግስት ኮሚኒኬሽን የሚያከናውነውን ምክክር በገለልተኝነት እንዲያከናውን የጀመረውን ድጋፍ አጠናክሮ ይቀጥላል። የመንግስት ኮሚኒኬሽን አገልግሎት ግንቦት 24 ቀን 2017 ዓ ም ወደ ትግራይ ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች እንዲለቀቁ መወሰኑን ሰምተናል። ሸቀጣ ሸቀጥ ጭነው ወደ ትግራይ ሲጓዙ በአፋር ክልል ለቀናት ክልከላ የተደረገባቸው ከባድ ተሽከርካሪዎችን በተመለከተ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ ከኢፌድሪ ፖሊስ ኮሚሽን ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ጋር መወያየታቸው ታውቋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀኔራል ታደሰ ወረደ ግንቦት 23 ቀን 2017 ዓ ም ከኮሚሽነር ጀነራል ደመላሽ ጋር ባደረጉት ውይይት ባለፉት ጥቂት ቀናት ወደ ትግራይ ሲጓዙ አፋር ላይ ክልከላ የተደረገባቸው ከባድ ተሽከርካሪዎች የተከለከሉበት ምክንያት የጫኑት ሸቀጣሸቀጥ ከትግራይ አልፎ በኮንትሮባንድ መልክ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያያዘ እንደሆነም ተገልጿል። ሁለቱም ኃላፊዎች ባደረጉት ሰፊ ውይይት ይህ ጉዳይ እውነትነቱ ምን ድረስ እንደሆነ የሚያጣራ ከፌዴራል ፖሊስና ና ከትግራይ ጊዜያዊ አስተዳደር የተውጣጣ ኮሚቴ ጉዳዩን እንዲመረምር ስምምነት ላይ መድረሱን የኮሚቴውን የምርመራ ውጤት መሰረት በማድረግ የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህን የማከናወን ተግባርና ኃላፊነት ደግሞ በዋናነት የጋራ ኮሚቴው እንዲሆን ስምምነት ላይ እንደተደረሰና በዚህ መሰረት ተሽከርካሪዎቹ እንዲለቀቁ መግባባት ላይ መድረሱን በቀጣይም ተመሳሳይ ችግር እንዳያጋጥም ኃላፊዎቹ ስምምነት ላይ መድረሳቸውን ከትግራይ ጊዜያዊ አስተዳደር ፕሬዚዳንት ጽህፈት ቤት የተገኘው መረጃ አመልክቷል። የሀገሪቱ ህገ መንግስት እንዲሻሻል መንግስት አጀንዳ አድርጎ ለምክክር ኮሚሽኑ ማቅረቡን ሰምተናል። የክልሎች አወቃቀር ቋንቋ ላይ ሳይሆን አቀማመጥን መሰረት ያደረገ እንዲሆን የመከላከያ ሰራዊትን ጨምሮ ሌሎች የጸጥታ አካላት አጀንዳ አድርገው አቅርበዋል። እነዚህ አጀንዳዎች የቀረቡት የሀገራዊ ምክክር ኮሚሽን ከፌዴራል ባለድርሻ አካላትና ከማህበራት ጋር ለሶስት ተከታታይ ቀናት በአዲስ አበባ ባካሄደው የምክክርና የአጀንዳ ማሰባሰብ መርሃ ግብር ላይ ነው። የመንግስት ተወካዮች አጀንዳዎችን በንባብ ያቀረቡት የደቡብ ኢትዮጵያ ክልል ፕሬዝዳንት የሆኑት አቶ ጥላሁን ከበደ የሐሳብ ልዩነቶችና አለመግባባቶች በሚታዩባቸው ጉዳዮች ላይ አጽንኦት ሰተናል ያሉ ሲሆን በተለይ ስጋት የሆኑና ስጋት እየሆኑ ያሉ ለዘመናት ሲንከባለሉ የቆዩ ጉዳዮችን መፍታት አስፈላጊ ስለሆነ አራት አጀንዳዎችን ተስማምተን ቀርጸናለን ብለዋል። በዚህ መሰረት በመንግስትና በህዝብ መካከል መተማመን የሰፈነበት ዲሞክራሲያዊ ስርዓት በሀገር አቀፍ ደረጃ ለመገንባት ህገ መንግስቱ እንዲሻሻል አጀንዳ አድርገናል። ምክንያቱም ሀገረ መንግስቱ ባለቤት መስራችና ፈጣሪ ማን ነው በሚለው ላይ ለመግባባት እንዲሁም የመንግስትና የምርጫ ስርዓቱ ላይ የሚነሱ ጥያቄዎችን መመለስ አስፈላጊ በመሆኑ ነው ብለዋል። ሌላው መንግስት ከህገ መንግስቱ አኳያ እንዲታይ የሚፈልገው አጀንዳና መልስ የምንሻበት ጉዳይ የፖለቲካ ፓርቲዎች አስተዳደር እንዴት ይሁን የሚለውና የአካታችነት ጉዳይ ነው ሲሉ አቶ ጥላውን አስረድተዋል። የቡድንና የግል መብቶች፣ የመሬትና የተፈጥሮ ሀብት አጠቃቀምና የሰንደቅ ዓላማ ጉዳዮችም በምክክር እንዲታዩና መፍትሄ እንዲያገኙ መንግስት አጀንዳ አድርጎ አቅርቧል። የጸጥታ ተቋማት መሪዎች በፖለቲካ ሳይሆን በክህሎት እንዲመረጡ፣ ክልሎች በቋንቋ ሳይሆን አወቃቀራቸው በጂኦግራፊ እንዲሆን፣ የፖለቲካ ምህዳሩ አሳታፊ እንዲሆንና የኑሮ ውድነቱ መፍትሄ እንዲበጅለት የጸጥታ ተቋማት ተወካዮች አጀንዳ አድርገው አቅርበዋል። በፌዴራል የባለድርሻ አካላት የምክክር መድረክ ላይ አጀንዳዎችን የለየው ሌላው ቡድን የሚዲያና የማኅበራዊ አንቂ ቡድን ሲሆን የቡድኑን አጀንዳ በንባብ ያቀረቡት ጋዜጠኛ ብሩክ ከበደ አብላጫ ድምፅ ላይ መሠረት ያደረገ የምርጫ ሥርዓት እንዲታይ፣ ሐሳብን በነፃነት የመግለጽ መብት እንዲጠበቅ፣ የባህር በር ጉዳይ ሕገ መንግሥታዊ እንዲሆንና ሌሎች አጀንዳዎችን ለይተናልም ብለዋል። እነዚህንና ሌሎች ባለድርሻ አካላት የለዩቸውን አጀንዳዎች በተወካዮቻቸው በኩል ለኮሚሽኑ በዛሬው ዕለት እንደሚያስረክቡ ነው የተጠቀሰው። ለአገራዊ ምክክር ኮሚሽን ከቀረቡ አጀንዳዎች መካከል በቤኒሻንጉል ጉሙዝ ክልል ውስጥ የሚገኘው የመተከል ዞን ራሱን የቻለ ክልል ሆኖ እንዲዋቀር ለኢትዮጵያ አገራዊ ምክክር ኮሚሽን አጀንዳ ሆኖ መቅረቡ ተነግሯል። የቦሮ ሺናሻ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ አባልና የህዝብ ተወካዮች ምክር ቤት አባል እንዲሁም በኢትዮጵያ አገራዊ ምክክር ኮሚሽን አማካሪ ኮሚቴ አባል ዶክተር መብራቱ አለሙ ለሪፖርተር እንደተናገሩት መተከል ዞን ከፔንሻንጉል ጉምዝ ክልል ተለይቶ ራሱን ችሎ በክልል ደረጃ እንዲዋቀር ፓርቲያችን ለኮሚሽኑ አጀንዳ አቅርቧል። ዞኑ ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት የሚገኝበት በርካታ ብሔር ብሔረሰቦች የሚኖሩበት የክልሉ መንግስት መቀመጫ ከሆነችው አሶሳ ከተማ በብዙ ኪሎ ሜትሮች ርቀት ላይ የሚገኝ በመሆኑና በሌሎችም ተያያዥ ምክንያቶች ክልል ሆኖ እንዲደራጅና ያልተመለሱ የዘመናት የህዝቡ ጥያቄዎችም እንዲመለሱ ፓርቲው ትኩረት ሰጥቶ እየሰራ ነው ብለዋል በተመሳሳይ የወሎ ዲሞክራሲያዊ ፓርቲ ከአማራ ክልል ተነጥሎ ወሎ ራሱን የቻለ ክልል እንዲሆን ለምክክር ኮሚሽኑ አጀንዳ ማቅረቡ ነው የተሰማው። ዛሬ በተጠናቀቀው የሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት ምክክር አጀንዳ ማሰባሰብ ላይ የወሎ የክልልነት ጥያቄ ለኮሚሽኑ አጀንዳ ሆኖ መቅረቡን ነው የሰማ ነው። የሀገራዊ ምክክር ኮሚሽን ከግንቦት 22 ጀምሮ እስከ ግንቦት 24 ሲካሄድ የነበረው የፌዴራል ተቋማትና ማህበራት አጀንዳ ማሰባሰብ ሂደት ተጠናቆ ኮሚሽኑ አጀንዳውን ተረክቧል። በሰባት ዋና ዋና ቡድኖችና በበርካታ ንዑሳን ቡድኖች ተከፍሎ ሲካሄድ የነበረው ምክክርና አጀንዳ ማሰባሰብ ሂደቱ አካታችና ፍትሐዊ እንዲሆን ጥረት የተደረገ መሆኑም ተነግሯል። ባሉብን ችግሮች ከሞላ ጎደል ወደ መግባባት እየመጣን ነው ያሉት ምክትል ዋና ኮሚሽነር ሂሩት ገብረስላሴ እነዚህ የለየናቸው ችግሮችን እንዴት እንፍታቸው የሚለው የቀጣይ ስራ ነውም ብለዋል። አንዱ የአንዱን ችግር ከማድመጥ ባለፈ በጋራ መፍትሄ መፈለግ የታየበት ምክክር መሆኑን ያነሱት ምክትል ዋና ኮሚሽነሯ ከተቋማቱ ጋር በቀጣይ በሀገራዊ ጉባኤው እንደሚገናኙ ቀጠሮ በመስጠት መርሃ ግብሩን ዘግተዋል። ቡርኪና ፋሶ የምድራችን የሽብር ሀገር ናት ያለው ዋና መቀመጫውን በሜሪላንድ ዩኒቨርሲቲ ያደረገው የግሎባል ሽብርተኝነት ዳታቤዝ ወይም ጂቲዲ በአፍሪካውያን ከባድ ተቃውሞ እንደገጠመው ነው የተዘገበው። ተቋሙ ዘጠኝ ሀገራትን ይፋ ባደረገበት ሪፖርቱ ቡርኪና ፋሶ፣ ማሊ፣ ኒጀር እና ናይጄሪያ በ2025 የዓለም አቀፍ የሽብርተኝነት መናኸሪያ ናቸው ማለቱን ተከትሎ የተለያዩ ሀገራት ተጽዕኖ ፈጣሪዎች ፖለቲከኞችና ዲፕሎማቶች የተቋሙን ሪፖርት የምዕራባውያን የእጅ ጥምዘዛና ለዘመናት ሲዘርፉት የኖሩትን የአፍሪካ ሀብት መባረራቸው በቀል ሲሉ ቁጣቸውን እየገለጹ ይገኛሉ። ቁጣው የተቀሰቀሰው የዓለም አቀፉ የሽብርተኝነት መረጃ ጠቋሚ ወይም ጂቲአይ የአሸባሪዎች መገኛ ናቸው ያሏቸውን ዘጠኝ ሀገራት ደረጃ ማሳወቁን ተከትሎ ሲሆን በሪፖርቱ ላይም በአንደኛ ደረጃ ላይ የተቀመጠችው በአንጻራዊ ሁኔታ የተረጋጋች የምዕራብ አፍሪካ ሀገር እንደሆነች የሚነገርላት ቡርኪና ፋሶ ስትሆን ግሎባል ሽብርተኝነት ኢንዴክስ ወይም ጂቲአይ ግን ከአልቃይዳና አይኤስ ጋር ግንኙነት ያላቸው የጂሃዲስት ቡድኖች በተለይም በሰሜንና ምስራቃዊ ክልሎች የሚያደርሱትን ጥቃት በከፍተኛ ደረጃ መጨመሩን በመግለጽ የዓለማችን ቁጥር አንድ ሰላም የራቃት ሀገር ማለቱ ነው። ሁለተኛ ደረጃ ላይ የተቀመጠችው ፓኪስታን ስትሆን ሶሪያ ደግሞ የምድራችን ሶስተኛዋ ሰላም የራቃት ሀገር ያላት ሲሆን ማሊን ከቡርኪናፋሶ እና ኒጀር የጋራ ጦር ትብብር እየጨመረ በመምጣቱ በሀገሪቱ ይበልጥ የተቀናጁ ጥቃቶችን ያስከትላል በማለት አራተኛ ደረጃ ላይ አስቀምጧታል። በቁጥር አምስተኛ ናይጄሪያን፣ ሶማሊያ በስድስተኛ ደረጃ፣ አፍጋኒስታን ሰባተኛ፣ ከጎረቤት ማሊና ቡርኪና ፋሶ ጋር በመሆን እየበጠበጠች ነው ያላትን ኒጀርን ደግሞ ስምንተኛ ደረጃ ላይ ያስቀመጠው ተቋሙ ኢራቅን ዘጠነኛ ደረጃ ላይ አስቀምጧል። አክሎም ዓለም አቀፉ የሽብርተኝነት ስጋት ያልተማከለና ውስብስብ እየሆነ በመምጣቱ ኃያላን ሀገራት ጣልቃ እንዲገቡ ጥሪም አቅርቧል። የዓለም አቀፍ ሽብርተኝነትን ለመከላከል የአውሮፓ ህብረት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ የኔቶ ወታደራዊ ጣልቃ ገብነቶች ያስፈልጋልን ብሏል። ጥናቱ ከነባራዊ ሀቅ የራቀ ከእውነት ይልቅ የምዕራባውያን ዲፕሎማሲ አቋም መገለጫ እየተባለ ሲሆን ለማሳያም በሪፖርቱ ከዘጠኙ ሀገራት አምስቱ በአፍሪካ የሚገኙና ከአውሮፓውያን ጋር የዲፕሎማሲና ፖለቲካዊ ግጭት የገቡትና ከሩሲያ ጋር ግንኙነት የጀመሩ የሳህል ሀገራትን መፈረጁ ተዓማኒነቱን አጠራጣሪ አድርጎታል። ይህንን ሪፖርት ተከትሎ በርካታ ሀገራት መግለጫ እያወጡና የአህጉሪቱን ለውጥ የሚፈልጉ አፍሪካውያን በተቀናጀ መልኩ ተቃውሞ እያሰሙ ይገኛሉ። ኦማን የአሜሪካን የኒውክሊየር እቅድ ለኢራን ማስረከቧ ተሰምቷል። የኦማን ውጭ ጉዳይ ሚኒስትር ባዳር አልቡሳይዲ አሜሪካ ያቀረበችውን የኒውክለር ዝርዝር እቅድ ለኢራኑ አቻቸው አባስ አራግቼ ማስረከባቸው ታውቋል። የዋይት ሀውስ ፕሬስ ሴክሬታሪያት ኃላፊዋ ካሮሊን ሊቪት ዕቅዱ በአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በኩል መድረሱንና የቴህራን ባለሥልጣናት እንደተቀበሉትም ገልጸዋል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቼ የኦማኑ አቻቸው አጭር ቆይታ በቴህራን ማድረጋቸው ነው የተነገረው። አባስ አራግቼ ከመርህ ብሔራዊ ጥቅምና ከኢራን ሕዝብ መብት ጋር የማይቃረን እስከሆነ ድረስ ከሀገራቱ ባለስልጣናት ጋር በመምከር በእቅዱ ላይ መልስ እንደሚሰጡ መናገራቸውን አናዶሉ፣ ብሉምበርግና መናኒውስ ዘግበዋል። በአውሮፓ ሻምፒዮንስ ሊግ ፒኤስጂ የአውሮፓ ሻምፒዮን መሆኑን ተከትሎ ደስታው ወደ ሁከት በመቀየሩ ሁለት ሰዎች ሲሞቱ ከ500 በላይ መታሰራቸው ተነገረ ይለናል። የሚቀጥለው መረጃችን፣ በፓሪስ ሻምፕስ ኤሊሴ አካባቢ የአውቶቢስ መጠለያዎች የተሰባበሩና የተለያዩ ዕቃዎች የተወረወሩ ሲሆን የጸጥታ አስከባሪዎች በበኩላቸው አስለቃሽ ጋዝና ውሃ በመጠቀም ሁኔታውን ለማብረድ ሞክረዋል። ሮይተርስ ከሁለት መቶ በላይ መኪኖች እንደተቃጠሉና በመቶዎች የሚቆጠሩ የእሳት ቃጠሎች በከተማዋ ሪፖርት መደረጋቸውን ነው የዘገበው።